አዝራን ትቼ ካንተ ጋር መሆን ፈልጋለሁ። መል ይሄ ማለት ነው አሴር ካንተ ጋር መሆን ፈልጋለሁ። እንዴት ፍቅር አይደለም ትፈልገው በቃ ፍቅረኛ እሆናሉ። ሰላምና እዝራ ተገናኝተዋል ማለት ነው። እሷ ጠርታው እሷው ደግሞ መልሳ ለምን መጣህ እያለች ትጠይቀዋለች ማለት ነው። እንዴ ማለት ለምን መጣህ ብላ በምትለው ሰዓት እንዴ ማለት ብሎ እሱም ግራ ተጋብቶ ይጠይቃታል። አማርኛ ርንድ እንዲያወራሁት ብላ እሷም ትመልስለታለች። እንዴ አንቺ ራስሽ እንዴ የደወልሽልኝ ብሎ ይመልስላታል። እና ካዲያ ብደውልልህስ ብላ እሷም ትመልስለታለች። እባክህን አታቆላምጠኝ ምን ነው ሰላምዬ ብሎ በሚላት ሰዓት እንግዲህ እባክህን ወደ እዛ አታቆላምጠኝ ደግሞ ታቆላምጠኛለህ እንዴ ብላ ትመልስለታለች። እንዴ ምንድን ነው እሱ? ቆይ ግራ ታጋቢኝ ግራ አጋባሽኝ እኮ ያጠፋሁት ነገር ካለ ጠይቅኝ ብሎ እሱም ይመልስላታል። ቆይ ግን እሷ በጣም ስለተናደደችበት እንግዲህ ለጽዮን ለጽዮን የነ ሰላም እና ታስራለች ብሎ ስለነገራት ደውላ ይሄንን ለመናገር ነበር የቀጠረችው እና የተገናኙት ማለት ነው። እናም ቆይ ምን ይሁነኝ ብለህ ነው ለሰላም እናት ታስራለች ብለህ ለጽሆን የተናገርከው? እያለች እንግዲህ እየተቆጣችሁ ነው ማለት ነው። እሱም እንዴ ብሎ ይላታል። ማለት አልነገርኳትም ልትል ፈልገህና ነው ብላ እሷም ትጠይቀዋለች። አይ እንደሱ ማለቴ ሳይሆን እና ካዲያ ንገረኛ፣ ለምንድን ነው የነገርካት ብላ ትጮህበታለች። እኔ እኮ ልነግራት አስቤ አይደለም ብሎ እሱም ይላታል። እና ከደሺ እንዴት ነገርካት? ብላ ትጠይቀዋለች። የሆነ መጠጥ ቤት እየጠጣን እያለ መጣች ብሎ ይላታል። የት? ብላ ትለዋለች። መጠጥ ቤት ነዋ ብሎ እሱም ይመልስላታል። እሺ እባክህ እያለች ታዳምጠዋለች። ከዛ በኋላ ያንን መጠጥ እየጠጣን እያለ ነገር ነቁ ነገርኳት ብሎ ይላታል። ሰላምም ምን ብላ ትመልስለታለች። እሺ በጣም ይቅርታ ሰላምዬ፣ ብላ ትለዋለች። ሰላምም እሺ፣ ከዛ ሰብራችሁ አላደራችሁም? ብላ ትጠይቀዋለች። ኧረ በስማ በይ፣ እንዴት ነው እንደዚህ አይነት ነገር የምታስቢው? ብለው እሱም ይላታል። ቆይ ግን አንተ ልጅ ከሀና ባህና ላይ እየቀለድክባት ነው እንዴ? በማለት ትጠይቀዋለች። ቆይ እኔ ምን ብዬ ነው የምቀልደው? ብሎ እሱም ይመልስላታል። ቆይ አንዴ ሲሆን ጋር አንዴ ሀና ጋ ቆይ ምን ማለት ነው? እያለች ሰላምም ትጠይቀዋለች። እኔ ሀናም ብቻ ነው የምፈልገው በማለት እዝራም ይመልስላታል። ሰላምም ትሰማኛለህ፣ ከዚህ በኋላ ተሳስተ ሀና አጠገብ እንኳን እንዳትደርስ እያለች ሰላምም ታስፈራራዋለች። እሺ ብሎ እሱም ይላታል። ነገርኩህ እዝራ፣ ከዚህ በኋላ እዚህ ሰፈር ባይህ ከእኔ ጋር ነው ጸቡ ብላ ካጠገቡ ጥላው ትሄዳለች። ማለት ነው እንግዲህ፣ እሷ አንደኛ ነገር ለጽዮን ስለናቱ ስለ እናቷ መታሰር መናገሩ ደስተኛ አይደለችም። ሁለተኛ ነገር ደግሞ አንዴ ከጽዮን ጋር አንዴ ከሰላም ጋራ አንተ ከማንኛዋ ጋር ነህ? ለምንድነው በሀኒ አንዴ ከጽዮን ጋራ አንዴ ከ ከሀኒ ጋር ለምንድን ነው በሀኒ ህይወት ላይ የምትጫወተው? ከየትኛዋ ነህ? እያለችም ይሄንን ለመናገር ነው የመጣችው እና የተገናኙት ማለት ነው። እናም እንግዲህ ሰላም በጣም ተናዳበት ካጠገቡ ሄዳለን። ሲጀመር ሀና እዝራን አትፈልገውም። አሁን ላይ ቅሬና በውስጣቸው ተፈጥሯል ማለት ነው። ሰላም ሰላም ውድ የቻናሌ ቤተሰቦች ተከታታዮች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ። ለዚህ ቻናል አዲስ የሆናችሁ ቪዲዮ ከተመቻችሁ ምንጊዜም እንደምናገረው ላይክ፣ ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮች ደግሞ ላይክ፣ ሼር፣ ኮሜንት አስተያየታችሁ ከጎን የሆናችሁ እንድታበረታቱኝ በትትና እጠይቃለሁ። ከጎን የሆናችሁ ለምታበረታቱኝ ምንጊዜም ቪዲዮ በምለቅ ሰዓት ቪዲዮዬን እስከ መጨረሻው አይታችሁ ላይክ ሰብስክራይብ ለምታደርጉኝ ከልብ ነው ምስጋና። ይበያላችሁበት ሰላማችሁ ይብዛልኝ፣ እግዚአብሔር ያክብርልኝ። እንግዲህ ዛሬ ደግሞ ኖላዊ ድራማ በሚለው መጥቻ ያለው ክፍል መቶ ሃያ አንድ ማለት ነው። ይህን ቪዲዮ እንግዲህ እስከ መጨረሻው እንደምታዩልኝ ባለሙሉ ተስፋ ነኝ እናም ሀና እንግዲህ ሀና ወደ አሴር ታመራለች ማለት ነው። ወደ አሴር አሴር ሲጋራውን እየሀቦነነ እያለ ወደ አሴር ትሄዳለች። ወደ አሴርም ሄዳ እንግዲህ ለመናገር በጣም እየፈራች እየቸረች፣ እናም ምን ብላ ትናገር ከእዝራ ጋር እንዳለች እሱም ጠንቅቆ ያውቃል። ምን ነው ባጣ ቆይ ነው ሐንዬ ጆሮ ባጣ ቆይ ነው እንዴ ሲጀመር እሱ ከመጀመሪያውም ያገኘሽው መጀመሪያ ቅድሚያ ከእዝራ በፊት ጆሮን ነው። ከደሴ ጀምሮ እስካሁን ድረስ ባለው እሱም ሲያጠፋ፣ እየመከርሽው፣ የአንቺም ስታጠፊ ከጎንሽ ሆኖ አለውሽ እንደወንድም እያለ። እናም አንቺ ግን ትናንትና ባገኘሽው እዝራ ወደ ዝራ ሀጋ ሄደሽ ገለበጥሽው ማለት ነው። እናም ደግሞ አሁን ላይ ከሱ ጋራ አልስማማም በምትል ሰዓት እንግዲህ አሁን አሲርን ይቅርታ ልትጠይቀው አፈቅርሃለሁ አብረን መሆን እንችላለን፣ ልትለው ልትጠይቀው ሄዳለች ማለት ነው። እናም እንግዲህ አሴር አሴር በማለት ሰዓቷን ገደለችው። ምን ያሽኮረ መመሻል ንገረኝ እንጂ በማለት እሱም ሲጋራውን ይዞ ይጠይቃታል ማለት ነው። እሷ ግን በጣም ፈራች፣ ያስፈራለው እንዴ። ትናንትና ከእዝራ ጋር ነበረ፣ ዛሬ ምን ተገኘና ነው አሴርን እወደዋለሁ የምትለው? ለምን ባለፈው አላለችውም ነበር? ባለፈው እሺ እወድሃለሁ ብሎ መናገርን ምን ያዛት እናም እንግዲህ ተንቀጠቀጠች በጣም ፈራች ማለት ነው። እንዴ አሲር፣ እንዴት ብዬ ልንገርህ እያለ መጨረሻ አለም መናገር አይቀርም እና ተናገረች። እሲር፣ እዝራን ትቺ፣ ካንተ ጋራ መሆን እፈልጋለሁ በማለት ለአሲር ትነግረዋለች። አሲርም በጣም ደነገጠ። ይሄ ደግሞ ምን ማለት ነው በማለት እንግዲህ ገለማምጦ ይከታች፣ ወደ ላይ አይቶ ይመልሰላታል። በቃ እዝር እኔ ካንተ ጋር መሆን እፈልጋለሁ፣ ፍቅር አይደለ የምትፈልገው? ብላ እዝርን ትጠይቀዋለች። እሱም እንዴት ብሎ ይመልስላታል። በቃ ፍቅረኛ እሆናለሁ በማለት ትለዋለች። እስካሁን ከልጁ ጋራ አልታረቃችሁም እንዴ? ብሎ ይጠይቃታል። እንደሱ አይደለም በማለት አኔም ትመልስለታለች። እና ብሎ እሱም ይጠይቃታል እኔ እዝራን ሳይሆን አንተን መርጬ አለው በማለት ተጠይቀዋለች። እሲርም እና ዛሬ ምን ተገኘና ብሎ ይጠይቃታል። እሲር አንተ እኮ በጣም ጥሩ ልጅ ና አንተን ልጎዳ አልፈልግም በማለት ሃኒም ትጠይቀዋለች። እሲርም ጥሩ ልጅ ስለሆንኩኝ ነው አብረሽኝ የምትሆኘው ብሎ ሃኒን ይጠይቃታል። ሃኒም አዎ ምን ነው ብላ ትመልስለታለች። እሲርም አና የተማርሽ ልጅ ነሽ አይደለ? በማለት ይጠይቃታል። አኒም ማለት ብላ ትመልስለታለች። ሳትወጂኝ አብረሽኝ ስለሆንሽ ደስተኛ የምሆን ይመስልሻል? በማለት ይጠይቃታል። አኒም ለምን ደስተኛ አትሆንም? በማለት ትመልስለታለች። ቆይ እኔን ስታቂኝ ስሜታዊ ሰው ነኝ እንዴ? ብሎ ይጠይቃታል አሲር። ቆይ ምን እያልከኝ ነው? ብላ አኒም ትጠይቀዋለች። ልብሽ ከእኔ ጋር ሆኖ ልብሽ ከሌላ ጋር ሆኖ አካልሽ ከእኔ ጋር ቢሆን ደስተኛ የመሆን ይመስልሻል በማለት አሲርም ይጠይቃታል። ሀኒም እኔን አይደለም የምትፈልገው በቃ እሺ በለኛ በማለት ትጠይቀዋለች። አሲርም ሀኒቾ እኔ ወደሽኝ እንጂ አዝነሽልኝ እንድትመጪ አልፈቅድልሽም በማለት ይመልስላታል። ሀኒም እረ አሲር በፈጠረ አታስጨንቀኝ በማለት ትለምነዋለች። እስኪ ዛሬ እንኳን እሺ በለኝ ብላ ትለዋለች። አና እውነቱን ስነግርሽ በጣም አፈቅርሻለሁ አለው። ደግሞም አንቺን በማፍቀሬ በጣም ደስተኛ ነኝ በማለት አሲርም ይነግራታል። እሷም እና ካዲያ እንደዛ ከሆነ እሺ በለኝና አብረን እንሆና በማለት ትጠይቀዋለች ይሄን ያክል ክፉ መሆን አልፈልግም በመወዳት ልጅ ላይ ከዚህ የበለጠ ክፉ መሆን አልፈልግም። አንቺ ጆሮን ሳይሆን እዝራን ነው የምትወጀው። ስለዚህ ወደ እዝራ ተመለሺ ብሎ ካጠገቧ ጥሏት ይሄዳል ማለት ነው። እውነቱን ነው እኮ አንቺ ለሱ አዝና ሳይሆን ተጎዳ። ለሱ የሱ ውዴታ ወይም የሱ ፍቅር ይዟት ሳይሆን ስለተጎዳ ብቻ ነው ወደ እሱ ልትመጣ የቻለች ማለት ነው። እና መሀኔ እንግዲህ በጣም ተጨነቀች፣ ተናደደች። ይሄንን ብሏት ካጠገቧ ጥሏት ሄዷል ማለት ነው። ስትጠራውም ልትሰማው አልቻለችም አልቻላትም ማለት ነው። እናም ሌላው ጋር ደግሞ ጆሮ ግድግዳ ጥግን ይዞ ቆሞ እርግብን ድንብላለን እየጠበቃት ነበረ። ከዛ እዛው ሰፈር ሆኖ ቆሞ እየጠበቃ እያለ ምላሴ ይመጣል። ምላሴ ወደ ሱጓ ይመጣና እንዴ፣ ምን ነው? በሰላም ነው? በዚህ ሰዓት እዚህ ብሎ ይጠይቀዋል። ተምቹም ተምቹም፣ እንዴ ሰላምታው አይቀድምም? ብሎ ሰላም ይለዋል ምላሴ ከዛም ቆይ ግን ምን ሆነ ነው በዚህን ሰዓት እዚህ ጋ ብሎ ምላሴም ተምቾን ይጠይቀዋል ቆይ ግን የማግዘህ ነገር አለ ብሎ ምላሴም ተምቾን ይጠይቀዋል ማለት ምን የምታግዘኝ ነገር አለ ብሎ ተምቾም ይመልስለታል አይ አላውቅም ምናልባት ሰፈሬ ከመጣ የማግዘህ ነገር ካለ ብዬ ነው ብሎ ምላሴም ለተምቹ ይለዋል ተምቹም አይ አመሰግናለሁ፣ ለማንኛውም ቻው ብሎ ከጠገቡ ሊሄድ ሲል ቻው ከተባባሉ በኋላ ተምቹ ቆይ ግን ምንድን ነው ብሎ ምላሴን ይጠይቀዋል። ቆይ እኛ ቤት መጥተህ እንደነበር ሰምቻለሁ ልበል ብሎ ምላሴ ተምቹን ይጠይቀዋል። ተምቹም እና ብሎ ይመልስለታል። ሀናን አዳሞ አንገቷን አንቀህ ልገላ ነበር አሉ በማለት ይመልስ ይጠይቀዋል። ተምቹም አዎ ነበር ብሎ ለመላሴ ይመልስለታል። ቆይ ግን ምን ይሁን ይበለህ ነው ብሎ ምላሴም ይቆጣዋል። ተምቹም ምን አገባህ ብሎ ይመልስለታል። ቆይ ግን አንተ ወንድ ልጅ አይደለህ እንዴ? ወንድ ልጅ ሆነ ሴት ልጅ ላይ እጅህን ስታነሳ አይደብርህም እንዴ? በማለት ምላሴ ተምቹን ይለዋል። ተምቹም እሱንም ምን አገባህ በማለት ይመልስለታል። ምላሴም ይትሰማለህ ስለ ሌላ ሴት ለአገባኝ ይችላል አና ግን እህቴ ነች ብሎ ለተምቹም ተምቹን ምላሴ ያስፈራረዋል። ተምቹም እና ብትሆንስ ብሎ ይመልስለታል። እሷ ላይ እያንዳንዷ የሚደርሰውን ነገር እኔን ያሳስበኛል በማለት ምላሴም ተምቹን ያስፈራረዋል። ተምቹም ሰውዬ እየጎረርክብኝ ነው በማለት ይመልስለታል። እንደዛ ከመሰለህ በጣም ተሳስተሃል፣ እያስጠነቁህ ነው በማለት ምላሴም ተምቹን ይለዋል። ተምቹም ምን ልታመጣ ብሎ ይመልስለታል። በጣም እየተፈታተንከኝ፣ እየተከታተልከኝ ነው በማለት ምላሴም ለተምቹ ይለዋል። ገና አንቄ ስገላት ምን ልትል ነው ብሎ ተምቹም ለምላሴ ይመልስለታል። ምላሴም እ ቆይ፣ ግን ምን ይሁን ብለህ ነው አንቀህ የምትገላት ብሎ ምላሴም ተምቹን ይመልስለታል። እና ካዲያ እኛ ተጠቅማችሁብን አውልቃችሁ የምጥሉን ኮንዶም ነን እንዴ በማለት ተምቹም ለምላሴ ይመልስለታል። ቆይ፣ ግን ምን እያልክ ነው ብሎ ምላሴም ይጠይቀዋል። እኔን ሆንኩ ጆሮ ከስጋና ከደም የተሰራንን የራሳችን የሆነ ስሜት አለን በማለት ተምቹም ለምላሴ ይመልስለታል። ቆይ ስለምን ስሜት ነው የምታወራው? በማለት ምላሴ ተምቹን ይጠይቀዋል። ተምቹም ትሰማኛለህ፣ መልካም እንሁን ብለን እንጂ በጉልበታችን ሁል የምንፈልገውን ነገር በጉልበታችን ማድረግ አቅቶን አይደለም በማለት ተምቹም ለምላሴ ይነግረዋል። አሁንም ልንገርህ፣ ነገሩ ከዚህ የከፋ ነው የሚሆነው። እሺ በማለት ካጠገቡ ጥሎት ይሄዳል ማለት ነው። ምላሴ እንግዲህ እዛው ቆሞ ይቀራል። እንዴ ተምቹ ሀን እንዲደበድባት ነው እንዴ ያደጋለው? ለዘሩ እናም እንግዲህ ምላሴ አፉን ሰብስቦ ተምቹ ቀጥ አርግቶት እዛው የቆመበት ቀርቷል ማለት ነው። ወይኔ እኔ ጽሆን ቅዱስ ግን አላሳዘናቸውም። ቅዱስ ያሳዘነው ማን ነው? ቅዱስ መከራውን አየኮ እንደው በጽሆን ጽዮን እንደው ቅዱሱን እያሽከረከረችው ነው። ወጣ ወረድ እንዲያድርግ እንደዚህ ያድርግ፣ ቁጥር አምጣ፣ ሰው ያዝ፣ ሰው ግደል፣ ሀናን እንዲያድርግ እንደዚህ ያሰራት። ኧረ ቅዱስን መከራውን አሳየችው ጽዮን። እውነት ገር ልጅ እናቷ ማትወደዋሉ ገና ለገና ወድሻለሁ ብሎ ሲላት ቁም ተሰቀል፣ እንደዚሁን እያደረገችው መከራውን እያሳየችው ነው ማለት ነው። ቅዱስ ግን አሳዘነኝ። እንግዲህ ክላስ ውስጥ ቁጭ ብለው እያለ ክላስ የክላስ ተማሪዎች ወጥተዋል። ቅዱስ ቁጭ ብሎ ቅዱስ አትወጣም እንዴ እያለች ሲሆን ትጠይቀዋለች። እሱም እንግዲህ ቅር ብሎታል። ሄዳ አጠገቡ ትቀመጣለች። ከዛም ቆይ ግን ለምንድን ነው እንደዚህ የምትፈራኝ እያለች ሲሆን ቅዱስን ትጠይቀዋለች። እንዴ ለምን አልፈራሽም ሰው ገደል እያልሽኝ ብሎ እሱም ይመልስላታል። ቆይ ግን ምን ልትይ ነው? ዳማ ሆን ስለህና አጣራልሽኝ፣ አጣራው ዳማ ሆን ምን ልትጠይቂኝ ነው በማለት ቅዱስ ጽዮንን ይጠይቃታል። ቆይ ግን እንዲህ ሄደል ፈልገህ ነው ብላ ቅድ ጽዮንም ቅዱስን ትላታ ትለዋለች። እሱም እንደ እሱ ማለት ሳይሆን ትእዛዝሽ እኮ ከባድ ስለሆነ ነው በማለት ይመልስላታል። ሲሆንም እሺ በቃ ተው እሺ በቃ ቶ በማለት ብድግ ብላ ስትል፣ እንዴ ሲ ልትሄጂ ነው እንዴ? ብሎ ቅዱስም ይላታል። እና ካዲያ እምቢ ካልከኝ ምን አደርጋለሁ? በማለት ትመልስለታለች። እሺ በቃ ተረጋጊ፣ ምን እንደፈለግሽ አሁን ንገሪኝ? በማለት ቅዱስም ሲሆንን ይጠይቃታል። ከሀና ጋር አንድ ነገር እንድታመጣልኝ እፈልጋለሁ ብላ ትጠይቀዋለች። ይቺው የፈረደበት ሀና እሱም ተበሳጨ። እንደው አሁንስ እንደ ውጭ የፈረደበት ሀና ብሎ ይላታል። እሺ ደግሞ ምን ልትይኝ ነው በማለት ይላታል ቅዱስ። እንደዚህ አትኮሳተርብኝ በማለት እሷም ትመል ትጠይቀዋለች። እሺ ቅርታ አሁን ምንድነው የፈለግሽው ብሎ ይጠይቃታል። ኤልያስ ያልከኝ ልጅ የእሱን ስልክ ቁጥር እንድታመጣልኝ እፈልጋለሁ ብላ ደግሞ አሁን በስልክ ቁጥር መጣችበት። ኤልያስ ኤልያስ ደግሞ የቱ ነው ኤልያስ ማን ነው ብሎ ሊያውቀው አልቻለም። እሷም እንዴ ኤልያስ የሚባለው ልጅ ሀናን የሚወዳት ነዋ። ሀናን ይወዳታል ብለሃል ነበረ እና የእሱን ስልክ ቁጥር እንድታመጣልኝ እፈልጋለሁ በማለት እሷም ትመልስለታለች። እና ደግሞ እሱን የት አግኝቼው ነው የማመጣልሽ? በማለት ጽዮንም ለቅዱስ ትለዋለች። ቅዱስም ይላታል እሱን እኔ አላቅም። ከየትም ብላ ከየትም እንድታመጣልኝ እፈልጋለሁ ብላ ጽዮንም ትለዋለች። ቆይ ግን አንቺ ደግሞ የእሱ ቁጥር ምን ያደርግልሻል? በማለት ይጠይቃታል። እሱም እሱ ለኔቶ በማለት እሷም ትመልስለታለች። ይህ የማታደርገው ተሆነ፣ እሽ እምቢ በለኝ ብላ ትለዋለች። በቃ አሁን ተማሪዎች አብረው ካዩ ሌላ ነገር ስለሚፈጠር አሁን ልሄድ በማለት ካጠገቡ ትሄዳለች። እሱም ከኔ ጋ ስለታየች ታፍሬ ያለሽ እንዴ ብሎ ይላታል። በዚሁ ተሰናብተው ካጠገቡ ትሄዳለች ማለት ነው። ቅዱስ እንግዲህ መከራውን አየ። የዛሬ ቪዲዮ ይህንን ይመስላል። ቀጣይ ቪዲዮ እስከምንገናኝ ድረስ ቸርሰን ብትሉኝ ስለነበረን ቆይታ አመሰግናለሁ።